ጨረቃው ብሎ የሚያመጣው ስለዚህ አሉን ምንድ ነው ብለው የጠየቋቸው ይሄ ጨረቃ ምንድ ነው? ሸእኑ ሊማ የብዱ ደቂቃን ቀጭን ሆኖ እንደ ክር የወጣና እያደገ እያደገ ይሄድና መልሶ ደግሞ ይቀጥንና ሲጠፋ ድረስ ለምን እንደ በአንድ ሀል እንደ ፀሐይ አይሆንም ምንድ ነው? ሸእኑ ብለው ነበር የጠየቋቸውና መልሱ መጣ። የስአሉነካ አን ልአህላ ጀምዑ ሂላልን አህላ በየወሩ የሚወለዱ ጨረቃዎች ናቸው እና ተነዛ ይጠይቋል አሽረፈ ሩስሊ መልሱ ለዚህ ቁል ብለ በላቸው። ይሄ አህላ መዋቂቱ ጊዜዎች ናቸው ወቅቶች ናቸው በላቸው። ሊናሲ ለሰዎች ወቅቶች ናቸው። እንግዲህ አረቦች የሚጠቀሙት በጨረቃዊ ስለሆነ በጨረቃ የማንኛውም ነገር ጾማቸውንም ሆነ ፍቻቸውንም ሆነ ዒዲያቸውን ዒደል አረፋቸውን ሆነ ሐጃቸውን ሆነ የሴት ዒዲያቸውን ሆነ የገንዘብ ውለታቸውን ሆነ ማንኛውን ነገር የሚያደርጉት በጨረቃ ነው። ምን እያሉ የጨረቃ ሲወለድ ገሌ የጨረቃ ሲያልቅ እንዴዛ እንዴዛ እያሉ ስለሆነ ለሰዎች ወቅቶች ናቸው በላቸው። ጨረቃዎቹ እና ወልሐጅ ለሐጅ እንደዚሁ ወቅቶች ናቸው እና ያለው ላይ ይታዐጡፋል። ለሐጅ እንደዚሁ ወቅቶች ናቸው ነው። ለሐጅ ወቅቶች ናቸው ማለት ያው ሸዋል፣ ዙልቄዳ፣ ዙልሐጃ ብሎ እንደዚህ እንደዚህ ይሄ በምን ተከፈለው በጨረቃ ማለት ለዚ ወቶች ናቸው በላቸው። ወልሓጅ ያለው ጋር አያያዘና ወለይሰል ቢሩ አለ ኢማን አይደለም የአንተ እቱል ቡዩተ ቤቶችን መምጣታችሁ ተኢማን አይደለም ምን ዙሁር ያሃ ተጀርባዋ መምጣታችሁ የሓረሙ ጊዜ ሐጁም ሆነ ዑምራ ተሓረሙ በኋላ ተዛ ድሮ በሚገቡበት በራ አይገቡ ተሓጁም ሲመጡ ተዑምራውም ሲመጡ ሆነ ኧረ ተሓረሙ በኋላ እዚሁም ቢሆን ሌላ ተጀርባ በር አውጥተው ነው የሚገቡት የሚወጡ የሚገቡት፣ እስተሚሄዱ ድረስ ሲመጡ ደግሞ ተሀጁ ተዑምረው ተላይ መዴር እንዲሁ ተላይ ሸንቁረው እንዚህ ወዲህ ላይ እንደዛ ይላሉ። እንዲያውም ደግሞ በእኛ በራሳችንና በሰው መሃል በሰማው መሀል ጋራጅ መኖር የለበትም እያሉና ባጡን ይህንን ያጠፉ ነበር። ያጠፉና ክፍት ያረጉታል ተሐረምነው በኋላ እያሉ ይሁላ በጃሄል እያ ይሰራ ነበር። እና ወለይሰ ልቢሩ ቢአንተ እቱል ቡዩተ ሚን ዙሁሪሃ ለምንድን ነው ይህን የሚያደርጉት? ተባለ። እስተዛሬ በወነጀልንበት በወንጀል በነበርንበት በምንገባው በር አንገባም፣ አንወጣም እኛ ሆነ ሓጅ ሓረመናል፣ ዑምራ ሓረመናል ብለው ነው አዲስ ምዕራብ፣ አዲስ በር የሚከፍቱት ነበር። ይሄ ታሪ አላህ ምናለው፣ ሸሪዓ ሲመጣ ይሄ ተኢማናን ይልም ማለት በራቸውን በዛው በፊት በር ግቡ

ከዛው በዛው በተለመዱት በሮቻቸው ምጡ حرمአችሁም ታታሐሙ ማለት በተለመዱት በዛው በተለመዱ አብዋቢሃ ማለት ይንግሪ ለብዙ ማዕና ይሆናል። ለዚህ ለበር ብቻ አይደለም። ማንኛውን ነገር በሚገራበት ነገር ምጡበት ማለት ነው። አታጥኑት ማንኛውን ነገር ለማለትም ይሆናል። አሁን ይሄ ጀርባ ተመሰንጠቅ ተላይ ባጥም ተማህረ በዝሁ በፊቱ በር መግባቱ ገር ነው። ማንንም ነገር ደሞ እንደ በገር በገሩ ነገር አድርጉት ለማለትም ብዙ ይፈስራል። ሊተነትናን እዚ ላይ ይልቁንስ ወተቁ ላህ አላህን ፍሩ፣ በአዘዛችሁ በከለከላችሁ ነገር ለዓለኩም ትፍሊሑ ነጃ ልትወጡ ዘንዲያ ይላል አላህ ወቃትሉ ተጋዲሉ ፊ ሰቢል ላህ በአላህ መንገድ ተጋደሉ። አሃልሙሚኑን አላ እነዛን የሚጋደሏችሁን በአላህ መንገድ ተጋዴሉ የሚጋዴሏችሁን ነው የሚለው። ቁርአን ካልተጋደሏችሁ ክፍራቸውን ይዘው ተቀመጡ አርፋችሁ ተቀመጡ እያለ ነው። እኛንም የሚጋደሏችሁ የሆኑን ሰው ወቃትሉ ፊሰቢልላሂ ዩቃቲሉ ነኩም ፊሰቢልላሂ አሁነው የሚጋደሏቸውን ፊሰቢልላህ ማለት የአላህ መንገድ እናጠፋለን በማለት የሚጋደሏቸውን ተጋደሉ። ወሰናት ትለፉ ስትጋደሏቸው፣ ወሰናት ትለፉ ምን በማድረግ ሳይጀምሯቸው በመጀመር አንድ ወሰን በማለፍ ማለት። ሁለተኛ ደግሞ ስትጋደሏቸው ልገሉት የማይበቃን እዛ ውስጥ ሙሽሪኩ ነው፣ በመግደል ወሰናት ትለፉ ይላል። ሴት አይገደልም። መንግስት ደሆነ አልመጣች ልጅ አይገድልም፣ ዴካማ አይገድልም፣ በሽተኛ አይገድልም። ፓታዊ ይሄ መነኩሴው ሲው አይገድልም፣ ምንም አያውቅም፣ ቃጠል እየበላ የሚኖራል፣ እዛ ውስጥ ምንም የማያውቅ ያ ያንን ያንን በመግደል ወሰን አትለፉ ይላል አላህ። ዋናው መደበኛው ተፍሲር ግን እነሱ ሳይጀምሯችሁ እናንተ በመጀመር ወሰን አትለፉ ይላል አላህ። ወሰን አላፊዎችን ወሰን ተራማጆችን አላህ አይወድምና ብሏል አላህ። ወቁትሉሁም ግዴሏቸው፣ ሙሽሪኮችን ተመጡባቸው ሐይሱ ሰቂፍቱሙም አገኛችሁባቸው ቦታ ፊልሕሊወልሃረሚ የትም ቦታ ትምረጡላቸው ግዴሏቸው። ወአኽርጁሁም አውጧቸውም፣ ምን ሐይሱ አኽረጁኩም እናንተ ታወጡባችሁ ቦታ አውጧቸው፣ እንዲወጡ አርጓቸው ክፍራቸውን አውጧቸው ብሏል አለ ወልፊትነቱ ማለት ፊትናው መከራው የሙእሚኖቹ የእናንተ ፊትና እናንተ እነሱ የሚፈትኗቸው ፊትና አሸዱ ሚነልቀትሊ አሸዱ ሚንቀትሊኩም ቀትሊኩም እዚሁ ራስ በራስ አን የእናንተው ፊትና እነሱ የሚያደርጓችሁ ድርጊት መከራ፣ አሸዱ ሚን ቀትሊኩም እዚሁ ለእናንተው ወይ ወልፊትነቱ ፊትናው የእናንተ ፊትና እናንተን የሚያደርጓችሁ ድርጊት እናንተን የሚሞክሯችሁ ሙከራ ፊትና አሸዱ ምን አልቀትሊ አይ ምን ቀትሊህም እነሱን ሓረም ተመግድል ይሄ ይበረታል አለ ፊትናው ቀትሉ ለዛ ለነሱ አድርገን ማለት ነው። ወይ ወልፊትነቱ ማለት ወልፊትነቱ አይሽርኩ ሽርኩ ሽርኩን ይዘው ነው የተቀመጡ ሐረም ውስጥ ወልፊትነቱ አሸዱ ሚነል ቀትል ፊል ሓረም ነሱ ሽርክ ንዘው ዛ ሓረም ውስጥ መቀመጣቸው አሸዱ ሚነል ቀትል ፊል ሓረሚ ሓረም ውስጥ ተመግዴል የበረታ ነውና፣ ያገኛችሁባቸው ቦታ ምትዋቸው። አላላ መስጅድ ልሓራሙ ባይሆን ጣገብ አትጋዲ የብሏቸው። አላላ መስጅዱ ብቻ በዛ ስተሚጋዲ ይብሏችሁ። የሙቀያ እኮ ነው ስተሚጋዲ ይብሏችሁ ነው እንጂ እዛም ላይ ቢሆን እንጋዴላለን ታሉ። ይቀበሏቸው ነው እኮ። ነብያችን ዓመለ ሁዴቢያ ሰልፈው ነበር እኮ ሊጋደሉ። ዑስማን ተገደለ የተባለ ጊዜ ቃለውን ያሁላ ሰሓባጀውን የመታው ብለው ምንድን ነው ሊጋደል አልነበረም። ሐረም ገብቱ ነበር እኮ ዑስማን። እንደገና እንዴ እንዴ እያሉ መጡ። አይ አቆሙት እዛ በኋላ እንጂ እንትና ሁዴቢያ እንትና ፈትሑ መካም ጊዜና ታንቀሳቀሰ በሉት ብለል ሐረም ቢሆን ግን የተንቀሳቀሰ የለም ዝም ብሎ ሰሚዕና ዋጦዕና ብሎ አስገባ እንጂ። እዛ መስጅድ አልሓራሙን ቢሆን ተመቷችሁ እንጂ ታይመቷችሁ ባይሆን እንዲያነኩዛ ይላል። አላ ፈኢን ቃተሉኩም ፊሂ በዛ በመስጅድ አልሓራሙ ፈቅቱሉሁም ግደሏቸው። አላላ የካዲያኖች ዋጋ ይሄ ነውና እንዴዝ ነውና አላላ ሓራሙም መስጅዱን ቢሆን መምታት ነውና ብሎ አላ ፈኢንንተሃው አኒል ኩፍር ይላለ ተኩፍር ቢቆጠቡና ወአስለሙ ይቀደራል ቢሰልሙ አላህ ማህርያ ዛይ ነው ይኸው የፊቱን ይምራቸዋል አለ። አሁን ተኩፍራቸው ተተቆጠቡ ተሰለሙ ከዛ በፊት ባረጉት ሙስሊምን የሚጨፍጭፉ ምንም ይበሉ ምንም ይበሉ አልእስላም ወይጅቡ ማቀብለዋል

ወቃትሉሁም ሙሽሪኮችን ተጋዲሏቸው። ሓታ ላ ተኩነ ሓታ ላ ትውጀድየ ፊትነቱን አይሽርኩን ሽርክ እንዳይገይ ዘንዲ ተጋዲሏቸው። ወየኩነ ዲኑ ዲኑም እንዲሆን፣ ሊላህ ላላህ ብቻ ካሶተ ሊላህ እንዲሆነ እነሱም ያመልክቱ ነገር ሁሉ እንዲወዲ ማላላህ። አሁንም ተተቆጠቡ። ተዛ ተሚየ ተሽርካቸው ፈላ ዑድዋነ ማ ወሰን ማለፍ የለም እምበር ማለፍ የለም ኢላ ዓላ ዛሊም በዛሊሞች ላይ እንጂ። ተተመለሱ ተተቆጠቡ ዛሊምነታቸው ቀርቷል ሰን ማለፍ የለም፣ መግደል መምታት የለም። አላ አላ አሸህሩ ልሐራሙ የተከበረ ወር ሙቃበሉን ቢሸህር ልሐራም በተከበረ ወር ሙቃበል ነው ቅጡጭ ነው። ይሄ እንግዲህ አመል ሁዴቢያ ላይ የዛ የስድስተኛው አመት መልሰዋቸዋል እምራ ሊሰሩ መጥተው ማለት ነው። አሁን ደግሞ መልሰው በረጀብ ሲመጡ እምራ ሊሰሩ በአመቱ በአመቱ ቀዷ ሊያወጡ ያችን ሲመጡ ሰሓቦቹ ጠረጠሩ። እኒ ሙሽሪኮች አፍረ ሰው ቢወጉንስ? አንነካችሁም፣ ሶስት ቀን ቀዷአችሁን አውጥታችሁ ተሪያላቸው የሚል ቃል ነበራቸው። አፍረ ሰው ቢወጉንስ? አሏ አይ አሸህሩ ልሐራሙ ቢሸህሪ በአምናው በሸህር አልሓራም እነሱ አፍርሰው መልሰዋቸዋል። ሙቃበል ደሞ የዘንድሮ ሸህር አልሓራም በሏቸው ታፈረሱ። አሁንም ደሞ የሚል መጣ። ወልሑሩማቱ ክልክላቶች፣ ነገሮች ቂሷስ ናቸው ይላል። መሟላት አለ ክልክላቶች ነገሮች፣ ታይ እነሱ ክልክሉን ጥሰው ታፈረሱት፣ እናንተም በዛው ክልክሉን ጥሳችሁ ነምታታለ። ሐረምም ይሁን ሸህር አልሐረምም ይሁን ወሩ ሙሕሪም ሆናችሁም ሁን ተፈቀደ ነው ይላል። አ በእናንተ ላይ ታዲያ ወሰን ያለፈ ሓረሙ በመምታት እንደዛ ወይ በሸር ሓራም በክልክል ወር ወይ ሐረሙ በመውጋት ወሰን ያለፈ በናንተ ላይ በዛው ወሰን ባለፈባችሁ አምሳያ በገዴላ እምትሆነ በገዴላ ዱላ እምትሆነ በዱላ በዛው አምሳያ ወሰን እለፉባችሁ